ሰላም እንደምን አላችሁ? ቤቱ ጋር ነው በዚህ በቀኝ ይሄ ቦታ ማለት ይሄ በጣም ደስ ይላል። ሰላም ሰላም፣ ውድ ቤተሰቦቼ እንደምን አላችሁልኝ? እ ፈጠን ያለ ሀሳብ ልነግራችሁ ብዬ ነው። ከጎኔ መምህር ተስፋዬ አበራ አለ ወርቅሻው፣ ከኋላ አለ ወርቅ አፈራው፣ ቤዛዊት መልሳለች እ እየገባን ያለንበት አንድ ፕሮግራም አለ ቤተሰቦቼ፣ እሱን ላሳስባችሁ ብዬ ነው። ፈጠን ያለ መረጃ ሼር ብታደርጉልኝ ደስ ይለኛል። ከቻላችሁ ፈጠን ብላችሁ ሼር አድርጉልኝ። አንድ ምርጥ መረጃ ልንገራችሁ። መምሪዬ ይታያል ዩተርን ስታገኝ አቤት፣ ሰዋለ መምህርዬ፣ እንዴት ናችሁ? በጣም ደስ የሚል ቦታ እየሄድ ነው፣ እግዚአብሔር ይመስገን። ጥሩ ምሽት እንደሚኖር እርግጠኛ ነኝ፣ እርግጠኛ ነኝ። ወርቅሻው፣ እስቲ ሰላም በል። ሰላም ብያለሁ። ቤተሰቦች ሰላም፣ እንዴት ናችሁ? እንዴት አመሻችሁ መልካም ጥሩ ቆይታ ይኖረናል። በእርግጠኝነት ቆይታ ይኖረናል። የምንሄድበትን ቦታ እንነግራቸዋለን። ትንሽ ታገሱ፣ ሰብሰብ በሉና እነግራቸዋለን። አሪፍ ቦታ እየሄድን ነው፣ እየደረስን ነው ያለ ነው። ስለዚህ ያለንበትን ቦታ እንነግራቸዋለን። መምህርዬ እስከዛ ሲ ሰላም በላቸው፣ አውራቸው፣ ፍቅር ስጣቸው ቤት በዚህ በዚህ እንግዲህ ዶክተር እንደሚናገረው በጣም ደስ የሚል ሀሳብ አለ። ሰው መርዳት ሰው ለመርዳት ሰው መሆን በቂ ነው የሚባል ነገር ትክክል፣ የሚገርም ሀሳብ ነው። ጎዳና ላይ ያለ ሰውም እንኳን ሰው መርዳት ይችላል። ትክክል፣ ግን በገንዘብ ብቻ ላይሆን ይችላል። በሀሳብ በጸሎት አለ፣ ገንዘብ ያለው በገንዘብ አለ፣ እንረዳለን እና ይህ በጣም ትልቅ ነገር ነው። የት ነው ግን እየሄድን ያለ ነው? መምህር ንገራቸው እንጂ። እስኪ ገምቱ የት ነው የምንሄደው? ከትንሽ ደቂቃ በኋላ ላይቭ ልንገባ ነው። አንድ የምንሄድበት ቦታ አለ። ኦልሞስት እየደረስን ያለ ነው። ገምቱ ከስር የገመተ ካለ መምህርዬ፣ ሰው ለመርዳት ሰው መሆን ብቻውን በቂ ነው፣ በዚህ መሪ ቃል የሚታወቅ ነው። ስለዚህ መቄዶኒያ ነው፣ እየገባ ነው ያለ ነው። ነው እንዴ መቄዶኒያ? መምህርዬ አውራቸው እስኪ መቄዶኒያ ምን ማድረግ እንዳለብን በጣም ይገርማቸዋል። በመጽሐፍ ቅዱስ ውስጥ ይሄ ሀሳብ ዘፍጥረት ማን ነው፣ የሐዋርያት ስራ አስራ ስድስት ዘጠኝ ላይ ያለ ቅዱስ ጳውሎስ ለማስተማር ወደ ሌላ ሀገር ነበር የሚሄደው፣ ግን እግዚአብሔር መልአክ በህልም አሳይቶት እባክህን እርዳን የሚል አንድ የመቄዶኒያ ሰው በህልም ታየው እና በህልም ታይቶት እርዳን እርዳን እርዳን ብሎ በህልም ታየው። ለዚህ ነው መቄዶንያ የሚለው ስም ለዚህ እርዳታ ድርጅት የተሰጠው የሚመስለኝ። እና ልንረዳቸው ይገባል። እግዚአብሔር እንኳን እርጇቸው ብሎ ካመለከተ እኛ ምን ቤት ነው? ስለዚህ ያለንን ዋጋ ከፍለን ብለናል። ደስ ይላል። በጣም አሪፍ። ስለዚህ ውድ ሣድስ ቤተሰቦቼ፣ ኦልሞስት መቄዶንያ እየገባን ያለነው። መምህር ተስፋዬ አበራ፣ መምህርና ጋዜጠኛ አብይ ይልማ፣ ጋዜጠኛ ወርቅ አፈራው አብረን እየገባን ያለነው። ወደዛ በጥቂት ደቂቃዎች ወደ ላይቭ ወደዛ እንገባለን፣ ግን መኪና አንዴ ላቁም። ከዛ በኋላ ላይቭ እስከ ስቱዲዮ ድረስ ያለውን እያወራዋችሁ ገባለው። ትንሽ ደቂቃ እንድትወስዱ ማለት ነው። ቤዝ እዚህ ጋር ነው ቤቱ ጋር እንቁም እኮ መኪና፣ እዚሁ እናቁም። እሺ፣ ስለዚህ ከዛ ከትንሽ ደቂቃዎች በኋላ ላይቭን ወደዛ ታደርጋላችሁ። እዛው እንገባለን። እናግዝ ማህበረሰብ፣ እናግዝ ህዝብ፣ እናግዝ እንደገናም ደግሞ በሀሳብ ሼር በማድረግ ምናልባትም ከኛ ጋር አብረው ብዙ ሀሳብ ያላቸው በጣም በርካታ ሰዎች ይኖራሉ። እነዚህን ሰዎች የምናገኝበት ኦፖርቹኒቲ ነው የሚሆነው። እግዚአብሔር ደግሞ መልካም እንደሚያደርግም እናምናለን። ህዝብን እናገለግላለን፣ ሀገር እናገለግላለን፣ በትምህርትም በምንም እናገለግላለን። ስለዚህ እናንተም አብራችሁን ተሰለፉ። መምህርዬም እንግዲህ ዛው እንገናኛለን። ጥሩ ቆይታ እንደሚኖረን ተስፋ አደርጋለሁ። መልካም መልካም ጊዜ ሁንላችሁ ውድ ሣድስ ቤተሰቦቼ ወደዛው እናዞራቸዋለን። ያው አሁን ያለነው ስቱዲዮ ያለበት ስፍራ ላይ ነው። በሰይፉ ፋንታውን ቻናል ላይ ሰይፉ ኦን ኢቤስ የሚለው ቻናል ላይ ወደዛ እንገናኝ፣ ወደዛው እንለፍ። ድንቅ ጊዜ ይሆንላችሁ። እንወዳችኋለን፣ አብስተን እናከብራችኋለን። መልካም ጊዜ ይሆንላችሁ ማለት ወዳለሁ፣ ግን ወደ ስቱዲዮ እየሄድኩኝ ማወራችኋለሁ። መርሚርዬ መጥተው እንገናኛለን። ቤተሰቦች ላውራቸው ያ

ቤሳደስ ቤተሰቦች እንግዲህ መልካም ጊዜ እንደሚኖረን እግዚአብሔር ያደረገውን መልካም ደግሞ እናያለን፣ እናግዛለን። በመቄዶንያ ላይ በሚደረገው ተግባር ላይ አብረን እንተጋገዛለን፣ እናግዛለን። በጸሎትም ማጉዙን እንደገና መናንተም በምትችሉት መልኩ አብራችሁ የሆኑ ድቤሳ ሳድስ ቤተሰቦቼ እንግዲህ መልካም መሆን ቅን መሆን ለራስ ነው። የቅንነት ውጤቱም ትልቁን ኃይል ያገኘበት እግዚአብሔር ያለው ትልቁም ጉልበቱም ኃይሉም ያለው እዛ መልካምነቱ ቅንነት ላይ መስጠት ማድረጉ ላይ ነው። ስለዚህ ይህንን ነገር በደንብ ልባችሁ ላይ ያዙት። በደቂ ደቂቃ መቄዶንያ ላይ እንገናኝ እዛ ላይ የምንተጋገዝ ወደምንረዳበት ወደምናገለግልበት ወደዚ ስፍራ ላይ ቻናላችሁ ማዞርችችሁ መልካም ጊዜ ይሁን። ወደ ስቱዲዮ የወጣው ነው፣ ኦልሞስት ዛን ያለ ነው። መልካም ጊዜ ይሁንላችሁ።